ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል የጥበባትና ባህል ለቀጠና የትብብር በሚል መሪ ሀሳብ እንደሚካሄድ የባህልና ስፖርት ሚኒስቴር አስታውቋል። በፌስቲቫሉ ሩዋንዳ፣ ቡሩንዲ እና ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ ስምንት ሀገራት የሚሳተፉ ሲሆን ፌስቲቫሉ ከመጋቢት 11 እስከ መጋቢት 14 ቀን 2017 ዓ.ም ድረስ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ነው ሚኒስቴሩ የገለጸው። ባልደረባችን ሰማይ ንጋቱ መግለጫውን ተከታትሎ እዚህ ስቱዲዮ ይገኛል። ሰማኝ እንኳን እንደናመጣ። አመሰግናለሁ። እንደምን ውላሃል? ምን ይችል እንግዲህ አንተም እንዳልከው በመግቢያ ላይ የኢትዮጵያ የምታዘጋጀው ሁለተኛው ዓለም አቀፍ የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ታዘጋጃለች። እንግዲህ በዛሬው ዕለት የባህልና ስፖርት ሚኒስቴር ይህን ጉዳይ አስመልክቶ መግለጫ ሰጥቷል። በመግለጫውም ሁለተኛ የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ጥበባት የባህልና ጥበባት እና ባህል ለቀጠናዊ ትብብር በሚል መሪ ቃል እንደሚካሄድ የባህልና ስፖርት ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። ቀድሜ እንዳልኩ ፌስቲቫሉም ኢትዮጵያን ጨምሮ ብሩንዲ፣ ኡጋንዳ፣ ሩዋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ እና ደግሞ ኬንያን ጨምሮ ስምንት ሀገራት ተሳታፊ ይሆኑበታል ተብሏል። በቆይታውም ከመጋቢት 11 እስከ 14 2017 ዓ.ም ለተከታታይ አራት ቀናት ይካሄዳል ነው የተባለው። ይህ ለአራት ቀናት የሚካሄደው የጥበብ የኪነ ጥበብ ፌስቲቫልም በአዲስ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ነው ሚኒስቴር መስሪያ ቤቱ በመግለጫው ያመላክተው ማለት ነው። በታሪክ በተፈጥሮ ሀብት በብዝሃ ባህልና በብዝሃ ጥበብ እሴቶች የበለጸገችው ታሪካዊት ሀገር ኢትዮጵያ በጥቁር ሕዝቦች የአይበገርነት ምሳሌ የጥቁር ሕዝቦች የጥንካሬና የአንድነት የህብረት ማሳያ የሆነችው ኢትዮጵያ በቀደምትነት ስልጣኔ የምትጠቀሰው ምስራቅ አፍሪካዊቷ ሀገር የአለም ስልጣኔ ማሳያ እንደሆነች ይታወቃል። እንግዲህ ይቺ ሀገር ጥበብና ባህል ያላትን ጥበብና ባህል ደግሞ በተለይ ደግሞ ለንግድና ዲፕሎማሲ ለሀገራት ትብብር አብሮ ለማደግ የቀጠናው ሀገራትን የህዝብ ለህዝብ ግንኙነት ለማጎልበት እንዲሁም ደግሞ ሀገራቶች እነዚህ የሚሳተፉትን ሀገራትን ጨምሮ አጠቃላይ የምስራቅ አፍሪካ ሀገራት ያላቸውን ኢኮኖሚያዊ ትብብር እንዲያጠናክሩ ለማስቻል ባህል ሰፊውን ድርሻ ይይዛል። ባህል በማህበረሰብ ውስጥ የሚኖር እሴት እንደመሆኑ ለሀገራት የዲፕሎማሲ የፖለቲካ፣ እንዲሁም ደግሞ የማህበራዊ እሴትን ለማጠናከር የሚጠቅም ነው። ይህንን ባህል ያለውን ፋይዳም መስተጋብሮ ያለውን ፋይዳ ያለውን እምቅ አቅም ለመጠቀም ኢትዮጵያ ደግሞ የምታዘጋጀው ይህ የጥበባትና ባህል ለቀጠና የትብብር የሚለው ፌስቲቫል ማለት ነው። በተለይም ደግሞ ኢትዮጵያ ያላትን ምቃቅም ላለው ማህበረሰብ የምታስተዋውቅበት ይሆናልም ተብሏል ማለት ነው። በዚሁ ጊዜ የባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ሚኒስቴር ዴኤታ ነፌሳ አልማድ ኢትዮጵያ በፈጠራ ጥበቡ በኩል አኩሪ ባህሏን፣ ታሪካዊና ኪናዊ ጸጋዋን ለዓለም በተገቢው መንገድ በመግለጽ የዓለምን ትኩረት በመሳብ ከውጤት ተጠቃሚ ለመሆን ያስችላታል ነው ያሉት። ለጠንካራ የህዝብ ለህዝብ ትስስር አብሮነት፣ እንዲሁም ደግሞ ለቀጠናዊ ትስስር ለመጠቀም የሚያስችላት ፌስቲቫል እንደሚሆን ነው ሚኒስትሩ ያነሱት። በዚሁ ጊዜም ፌስቲቫሉ በጥበብና ባህል የህዝቦች ማህበራዊ ትስስር መስተጋብር ለማስታለጥ፣ ኢኮኖሚያዊ ትብብርን ለማጠናከር በባህል ዘርፍ በኩል ደግሞ የተሰማሩ አምራቾች አገሎታቸውን የሚያቀርቡበት የሽያጭ ወይም ደግሞ የገበያ ልውውጥ ልምድ የሚቀስሙበት እንደሚሆን የባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ሚኒስትር ዴኤታ ነፌስ አልማድ የተናገሩትን ደግሞ ተከታትለን እንመለስ። የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል በምስራቅ አፍሪካ ሀገራት መካከል ህዝብ ለህዝብ ትስስርን ማጠናከር፣ የቀጠናው ሀገራት ህዝቦች የባህል መገለጫዎች የሆኑትን የባህልና የኪነ ጥበብ ስራዎችን በአንድነት በማቅረብ ለገጽታ ግንባታ እንዲሆኑ ማስቻል፣ የባህል ዲፕሎማሲና ቀጠናዊ ትስስር እንዲጎለብት ምቹ ሁኔታን መፍጠር፣ ሀገራት ባህሎቻቸውን እንዲያስተዋውቁና በሀገራት መካከል የልምድ ልውውጥ እንዲፈጠር ማድረግ፣ ወንድማማችነትና እህትማማችነትን በማጎልበት ጥቁቶቹን ስራ ለመስራት ያክል ነው። በሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል ኮንፈረንሶች፣ የጥናትና ምርምር ሲምፖዚየሞች፣ የባህልና የእደ ጥበብ አውደ ርዕዮች፣ የሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ሾ ትርኢቶች፣ ሙዚቃዎች፣ የፊልምና የቲያትር ፌስቲቫሎች፣ የመጽሐፍ አውደ ርዕ እና የምስራቅ አፍሪካ ሀገራትን ብዝሃነት የሚያንጸባርቁ ሁነቶች ይከናውኑበታል። እንደተባለውም እንግዲህ በሚኒስትሯ ቀደም ብለው እንዳሉት በዝግጅቱ ኢትዮጵያን ጨምሮ ስምንት ሀገራት ተሳታፊ የሚሆኑበት ነው ማለት ነው የምንችል በዚሁ ላይ ታዲያ ቀደም ብለው ሚኒስትር ዴታዋ እንዳነሱት የጥናትና ምርምር ሲምፖዚየሞች፣ የባህልና የደ ጥበብ ምርት አውደር ኤዎች እንዲሁም ደግሞ የሰርከስ ትርኢቶች፣ ባህላዊ ምግቦች፣ የፋሽን ሾው ትርኢቶች፣ የሙዚቃና የፊልም ቲያትር ፌስቲቫሎች፣ የመጽሐፍት አውደርን ጨምሮ በአጠቃላይ የምስራቅ አፍሪካ ሀገራትን የብዝሀነት አንድነትና ህብረት ገጽታዎችን የሚያንጸባርቁ የተለያዩ ሁነቶች እንዲሁም ደግሞ አውደ ርዕዮች ይቀርባል ሲሉ ጠቁመዋል። እዚሁ ላይ በርካታ አንጋፋ የትውልደ ኢትዮጵያ እንዲሁም ደግሞ አፍሪካውያን የተሳታፊ ሀገራት ውስጥ አብረው የሚመጡ አንጋፋ ሙዚቀኞች የሙዚቃ ስራቸውን የሚያቀርቡበት ይሆናል። እዚሁ ላይ እንግዲህ ለየት የሚያደርገው ደግሞ በአፍሪካ ና በዓለም አቀፍ የሙዚቃ ኢንዱስትሪ ላይ የራሱን አሻራ ያስቀመጠው ታዋቂው የኢትዮ ጃዝ አባት ሙላቱ አስታጥቄ በዚሁ ላይ በዚሁ የጥበብ ፌስቲቫል ላይ በመታደም የጃዝ የሙዚቃ ስራዎችን ያቀርባል ተብሎ ይጠበቃል። እንደ አጠቃላይ ግን የባህልና ስፖርት ሚኒስቴር በመረጃው በመግለጫው እንደጠቆመው ይህንን ዓለም አቀፍ ሁለተኛው የምስራቅ አፍሪካ የኪነጥበብ ፌስቲቫል ለማዘጋጀት ዝግጅቱን እንደጨረሰ በተለይም ደግሞ እንግዶች ወደ ሀገራቸው ሲመጡ ምቾት ተሰምቷቸው በፌስቲቫሉ ጥሩ ቆይታ አግኝተው ልምድ ቀስመው ወደ ሀገራቸው እንዲመለሱ ለማድረግ ሰፊ ዝግጅት መደረጉን የባህልና ስፖርት ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። ለአሁኑ ያለኝ መረጃ ይህን ይመስላል። ምንችል ሰማኝ አመሰግናለሁ።